ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። እዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጋችሁ የደወል ምልክት አምትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ዛሬ እንደ ቲጂ የሚሰማኝን ስሜት አንፊልተርድ አርጌ ነው የማወራው። ለአንዳንዶቻችሁ ዲስአፖይንቲንግ ሊሆን ይችላል። ይህን ቪዲዮ ኤዲትስ ሳላረግ ነው መለቀው። ትናንትና ይሄ ቪዲዮ ተላከልኝ። በቅጡ አስር ደቂቃ አላየሁትም። በጣም ኢሪቴት እያደረገኝ ነበር። እና በኤንታየር አይዲያ ለማግኘት የተወሰነ ደቂቃ የውት እንደብ ስለ እሷ ስለማላወራ፣ ስለ ታሪካቸው ስለማላወራ ብዙም አስፈላጊ ነው ብዬ አላስብም ማየቱ። ከዝ ሪሌሽንሽፕ ላይ እንደሚሰራ ሰው፣ ጤናማ ትዳር ቢውልድ እንዲደረግ እንደሚመኝ ሰው፣ ሪሌሽንሽፕ ኮንተንቶችን እንደሚሰራ ሰው ዜን ነገር ሲታይ በጣም ኢሪቴት ያደርጋል። ለእኔ ፔንፉል ነው ሆነስ ስፒኪንግ። ይህንን ቪዲዮ የተለያየ አለም ላይ ላሉ እድሜያቸው ከሀያዎቹ አለፍ ላሉ ሴቶች እንድታደርሱልኝ እፈልጋለሁ። በፍቅር ነው የምለምናችሁ፣ በፍቅር ነው የምጠይቃችሁ። ያዘተኝ እዚህ ቤተክርስቲያን ፕላን ታደርግ ያሉ ለሚሉ ሰዎች ታደርሱልኝ አላችሁ ወይም ለቤተክርስቲያን መሪዎች ታደርሱልኝ አላችሁ። የመጀመሪያ ጥያቄ ለቤተክርስቲያን መሪዎች ነው። የቤተ ክርስቲያን መሪዎች ሌሎች ነገሮች ላይ ፕሮሲጀር እንዳለን ቅድመ ሁኔታዎች እንዳሉን፣ ልክ ሪላሽንሽፕ ላይ ሜሬጅ ላይ ሲመጣ ደግሞ በመልክት በጣም የማመን ሰው ነኝ። ልክ ሪላሽንሽፕ ላይ ሲደረስ እና ትዳር ላይ ሲደረስ ለምንድን ነው ተራው ምዕመን በሚያልፍበት መንገድ እነዚህ ታይትል ያላቸው ሰዎች ራሳቸውን የሰየሙ ሰዎች የማያልፉት የመጀመሪያው ጥያቄ ነው። ምዕመኑን ሪዲኪውል በምታረጉበት ልክ ስድስት ወር መማር አለብህ፣ ሶስት ወር መማር አለብህ፣ ትር መማር አለብህ በምትሉበት ልክ ለምንድን ነው ትንቢት የመሰለ ነገር ያመጣን ሰው የማታሳልፉት የመጀመሪያ ጥያቄ ነው። ለምንድን ነው ኦኬ የሚሆነው? ለምንድነው ኦኬ የሚሆነው? በአንድ ቀን ለማግባት በአንድ ቀን ኮሚትመንት ውስጥ ለመግባት ዲዛየር ሲያደርግ ለምድ ነው የማትከላከሉት? እንደ ክርስቲያን ባክግራውንድ ቼክ ለምድ ነው የማይደረግ? ሌላ በጣም ጥያቄ የሚሆንብኝ ነገር አንዳንድ ቤተክርስቲያን ላይ በቃ ይታወቃል ይታወቃል፣ አይደል ወይ የወንጌል አማኝ በደንብ ያውቀዋል፣ ድራማ አንዳንድ ቤተክርስቲያን ላይ መሪነት ቦታ ላይ ያላችሁ ሰዎች ሚድል ፐርሰን ኮኔክተር ናችሁ። ኮኔክት ታደረጋላችሁ ሰዎችን፣ ባልና ሚስቶችን ታገናኛላችሁ። ይህንን በደንብ እናውቃለን። አንድ ስራ የማይወድ ሰነፍ ሽቅርቅር ለባልነት ለአንዲት ምስኪን ለባልነት ስታጩላት የትኛውን ስክሪፕቸር ነው የምትጠቀሙት? የትኛውን የመጽሐፍ ቅዱስ ጥቅስ ነው የምትጠቀሙት? አንድ አይነት መጽሐፍ ቅዱስ ነው ምናነበው? አንድ አይነት መጽሐፍ ቅዱስ ነው ምናነበው? ይህንን እስቲ ንገር። አንድ አይነት መጽሐፍ ቅዱስ ነው ምናነበው? በጣም ጥያቄ ይሆንብኛል፣ በጣም ጥያቄ ይሆንብኛል። ከዚህ በፊት ይህንን ነገር አውርቼዋለሁ። በከፍተኛ ሁኔታ ፍቺ ያለበት ተቋም ቢኖር የወንጌል አማኝ ጋ ነው። ሽቅርቅር አድርገን የምንጋባው ቢሆን እኛ ጋ ነው። ፍቺ በጣም ሆነ ሲሪየስ ኖት እየበዛበት ያለበትን ምክንያት ታውቃላችሁ ኢዝ ቢካዝ ሮል ተቀያይረን ስለምንኖር ነው ሚና ተቀያይረን ስለምንኖር ነው በጣም ሰነፍ ስራ ጠል ወንዶች ቀኑን ሙሉ ተቀምጠው የሚውሉ ወንዶች ያሉበት ተቋም ሴም ታይም ሴቶቹ ደግሞ ሁለት ሶስት አራት ስራ ያለ ልክ የሚባክኑበት ያለ ልክ የሚሰሩበት ተቋም ቢኖር የወንጌል አማኝ ሴቶች ሮል ተቀያይረናል ሮል ከተቀያየርን ሴቷ እንደ ሴት መሆን አትችልም። አት ደ ሴም ታይም በጣም በሚያስቀኝ ሁኔታ ቸርች ሰሜት አድርጉ፣ ተገዙ። ለምኑ ነው የምትገዙ? ለምኑ ነው የምትገዙ? ለስንትናው ነው የምትገዙ? ራሱን እንኳን የማይገዛ ወንድ ለምኑ ነው ለምን ነው የምትገዙ? ለስንትናው ራሱን ላለመግዛቱ ከዚህ በፊት ቪዲዮ ሰርቼላችኋለሁ፣ የዚህ ሴትዮ ታሪክ በቃ ታምረኛ ታሪክ ሆኖብኝ አይደለም ኤቭሪ ዴይ የምሰማው ነገር ነው በጣም የሚያንገበግበኝ ግን ሀላፊነት የሚሰማን ሰዎች ነን ስለ ወንጌል ግድ ይለናል የምትሉ ሰዎች ፖዚሽናል የሆናችሁ ሰዎች ለምንድነው የትዳር ነገር የቤተሰብ ነገር ግድም አይላችሁ ለምንድነው ሰነፍ ወንዶችን ጉልበታቸው ለሚያልቅ ሴቶች እየዳራችሁ ያላችሁት። አይ ኒድ አን አንሰር፣ መልስ ፈልጋለሁ። በጣም ያሳፈረኝ ፉልታይም ስራ ብላኛለች እና ስራ እንደማይወድ ልስም፣ ፉልታይም ስራ ብላኛለች። በጣም ያሳፈረኝ ሪዲኪውለስ የሆነብኝ ኮንቨርሴሽን፣ ይህን ስሞት ሳፉልታይም ስራ አለችኝ ብሎ ከሰሳሽ የእሱን ስንፍና የእሱን ብልግና አስቀምጡትና እናንተ መጋቢ ነን ያላችሁ እናንተ ቤተ ክርስቲያን ላይ ፖዚሽናል የሆናችሁ ሰው ምንድን ነው? ኢትዮጵያ ስታመጩ ይሰራ ነበር ወይ? አይሰራም ነበር። ያው ስራ ስላላገኘ ነው ማይሰራው። ስለዚህ እዚህ አታስጨንቂው። ኦልሬዲ የሌለውን ማንነት አትጠይቂው። የትኛውን መጽሐፍ ቅዱስ ነው ምታነቡት? ሌት ሚኖ የትኛውን መጽሐፍ ቅዱስ ነው ምታነቡት? እንዴት ነው በሴት ፕሮቫይድ እየተደረገለት ወንድ ሲኖር ፕሬዝ የምታረጉት? የትኛውን መጽሐፍ ቅዱስ? ኦኬ፣ እንደዛ ከሆነ ደሴም ኢንስቲትዩሽን አደለሁ። እኔ አንድ አይነት ኢንስቲትዩሽን ውስጥ አደለሁም ከእናንተ ጋር በቃ አንድ አይነት ተቋም ውስጥ አደለሁ። ጭራሽ ስራ ብላኛለች ብሎ ኮምፕሌንት ሲያደርግ መልሳችሁ ኢዝ ኤምባራሲንግ። በጣም ነው የሚያሳ ኢትዮጵያ እያለ ይሰራ ነበር። በቃ ካልሰራ ታይዋ አር ዩ ኦን ዮር ራይት ማይንድ ነው። እናንተም ሰነፎች ናቸው። እናንተም በሚስቶቻቸው ነው የምትተዳደሩት። በነገራችን ላይ እኛ ጋር እኛ ተቋም ላይ ያሉ የጋብቻ አስተማሪዎችን እኛ ተቋም ላይ ያሉ ብዙ አስተማሪዎችን ለመቀበል የሚተናነቀኝ ምክንያት ይሄ ነው። አብዛኞቹ በሚስቶቻቸው ስለሚኖሩ ይተናነቀኛል። በቃ ይተናነቀኛል። ኢትስ ናት ቢብሊካል፣ በቃ መጽሐፍ ቅዱሳዊ አይደለም። መጽሐፍ ቅዱሳዊ አይደለም። እሺ፣ ፋይናንሻል ስታቢሊቲ የላችሁም። እሺ፣ ገንዘብ የላችሁም፣ እንረዳዋለን። ገንዘብ የላችሁም፣ አትሊስት የወንድ ሆርሞን ኑሯችሁ እንኳን ስራ አትወዱም። የሆነ የጉልበት ስራ እንኳን አትወዱም። ኢትስ ኤምባረሲንግ። በጣም እኮ ነው የሳፍረው ጥቅስማ ጎበዝ እኮ ነው ጥቅስ። ለባሎቻችሁ ተገዙ። ለምኑ ነው የምገዛለት? ለምኑ ነው የምትገዥለት? ላይክ ይዘት ሆታል ባም ዩስለስ የሆነ ሰው እኮ ነው። ለምኑ ነው የምትገዥለት? ስራ አይሰራም። ያንቺን ብር ነው ስፈንድ የሚያደርገው። እንደን አብሮሽ ይተኛል። እንዴት ነው ስ የሚሆንላችሁ? እንዴት ነው የሚመጣላችሁ he has the audacity ወይኔ ጌታ ኢየሱስ፣ እኔማ ማ ስሙትና እንዴት ዲስካስት እንደሚያደርጋችሁ እዚህ ኬር ልታዝናኘ መተሽማ እንዲህ ልሰቃይ እንዲህ ምናምን you got to feel embarrassed። በጣም ልታፍር ይገባል። ይሄ የቅምጥ ሴት ወሬ ነው ናት። ኢቭን ሬስፖንሲብል ሴት እንኳን አይደለም። እንደዚህ የምትለው ቅምጥ የሆኑ የሆኑ ስፖይልት የሆኑ ሴቶች የሚሉት ነው በወንድ ቨርዥን። ሆሞሴክሱዋሊቲ ቸርች ውስጥ አለ አሁን ቢባል ሊፈረድብናል። ብዙ ብዙ ፎሎሮች የባይዘው ወይ ሙስሊሞች ናቸው አይኔ ር ሊቪንግ ደ ላይፍ ይሄ ናቹራል ኦርደርን የሚኖሩ አብዛኛውን ጊዜ ሙስሊሞች ናቸው። እኛ ተገላቢጦች ነው የምንኖረ። አንድ ቲክቶክ ላይ በነበረ ጊዜ ሲቃወሙኝ የነበሩ ሴቶች የወንጌል አማኝ ሴቶች ናቸው። ከዚህ እንደ ላይፍ ስታይል ስለተቀበልነው ኢሪቴት ያደርጋቸዋል የእኔ ኮንተንት አንዳንድ የከሆመም ሲነካካ ጥሩ አይደለም። ደስ አሁንም ላሰሙኝ ትችላላችሁ። ኢትስ ናት ራይት። ወንድ ወንድነቱ የሚለካው ተንበርክኮ ቀለበት ስላሰረልሽ አይደለም። ሶ ቤተ ክርስቲያን አካባቢ ያላችሁ ለኢምባራስመንት ለማላገጭ አሳልፋችሁ አትስጡ። ኦራልስ ደግሞ በቃ ራሳችሁን ለዩ፣ የሆነ ኢንስቲትዩሽን ሰይሙና ለዩን። እኔ የወንጌላ ማይነ የሚይ ከአንዳንዶቻችሁ ጋር መቆጠር አልፈልግም። ኢትስ ኢምባራሲንግ ያሳፍራል። አንዳንዶቻችሁ የትኛውን ስክሪፕቸር እንደምትጠቀሙ፣ የትኛውን ቫይብል እንደምትጠቀሙ ስለማላቅ ማለት ነው። የአንዳንዶቻችሁ ድፍረት፣ የአንዳንዶቻችሁ ኮምፕሮማይዝ ከኃጢአት ጋር ብቻ ሳይሆን ከሰይጣን ጋር እራሱ ከድል እንድታደርጉ ያደረጋችኋል። በጣም ነው የሚያሳፍረው። እሺ እነሱ ኃላፊነታቸውን የማይወጡ ከሆነ Uh, the ስቶሪ story ኦቨረጌን እየሰማን ያለንባችሁ ሴቶች ስ አውሮፓ አሜሪካ የሆነ ሌላ ሌላ ዓለም እየኖራችሁ ወገባችሁ እስኪጎብጥ ድረስ እየሰራችሁ ለአንድ ሰነፍ ቅምጥ ወንድ ፕሮቫይድ ለማድረግ ፕላን የምታደረጉ ሴቶች መቼ ነው ምትነቁት? መቼ ነው የምትነቁት? የምትኖሩበት ሀገር ወንድ የለም እንዴ? አሜሪካ ወንድ የለም? አውሮፓ ወንድ የለም እንዴ ያውም ሀስሉ የሚገባው ያውም ስትራግሉ የሚገባው ወንድ የለም። አያበ ኳስችን ፍዩ ዘላችሁ ሰላችሁ በሞላ ወንድ አገልጋይ የምትፈልጉበት ነገር አይገባኝም። እነሱ የምትፈልጉትን ነገር ስለሚያውቁ ለእናንተው ራሳቸውን አጥበዋጥ ነው ያዘጋጃሉ። አይ ሪሜምበር ድሮ እኔም በእንደዚህ አይነት ፉሊሽነስ በነበርኩ ሰዓት ለአንዱ መልዕክት መጣለት የምታገባ ሚስት የጫማ ክር እንኳን የጫማ ክር እንኳን አትገዛም። ወት ይህ ሰውዬ ወንድ ነው እንዴት ነው? የጫማ ክር እንኳን አትገዛም፣ ሚስት ናት የምትገዛለት። የትኛው ወንጌል ነው እንደዚህ የሚያስተምረን? ሄሎ ኢትስ ኢምባረሲንግ። በእውነት ያሳፍራል፣ በእውነት ያሳፍራል። እና ይህ ዲፐንደንት ማይንድ ሴት ያላቸው ወንዶች እንዲጠቀምባችሁ አታደርጉ፣ ላይክ አታደርጉ። እኔማ አይ ቲንክ እነዚህ የሚያገናኟቸው ራሱ ኮሚሽን የሚያገኙ ነው ይመስለኝ። ከዚ ታያዋላችሁ እኮ እዩዋቸው፣ ዘማሪዎቹ ነው ያቸው፣ ፓስተር ነብይ ምናምን፣ ሚስቶቻቸው ነው ያቸው አውሮፓ አሜሪካ ምናምን ያሉ፣ ወይም የሆነ ስራ ያለ ቢካንስ፣ ፕላንድ ነው ፕላንድ። እኔ እኮ የሆነ ሰዓት እያወረዱ እያገለገሉ ምናምን ቢሆን አይ ውድን ኬር ማለት ደስ ይለኛል። ኦኬ ሚስቱ ደግሞ ታገልግለው ትላላችሁ። ኢሬስፖንሲብል ሽቅርቅር ስራ የማይወድ ፊቱን አበጥሩ ፀጉሩን አጎፍሩ የሚሄድን ወንድ ቴክ ኬር ለማድረግ ስትነሺ ምንድን ነው ያጣሽው ላይክ ምንድን ነው ያጣሽው? ወደዘን ዩ ለምንድን ነው ክሬቭ ያደረግሹ እንደዚህ አይነት ሰው ለምንድነው እንደዚህ አይነት ሰው ክሬቭ ያረግው? ወንድ የለም እዛ ሀገር ዋይ ለራሳችሁን ለምንድነው እንደዚህ አይነት ወንዶች ኦቨር ኤንድ ኦቨር አገን እየገበራችሁ ያላችሁ ሴቪንጋችሁን ያላችሁን መልካችሁን ለምንድን ነው በጣም ጊዜ እንደሄደባችሁ የሚሰማችሁ? ናት ሊቲ ቢሆን ጥሩ ነበር፣ ካልሆነም ናት ሊቲ። እኔ ተቃጥዬ ተቃጥዬ አላባራም። አይዶ ነው ይሄ ነንሰንስ መቼ እንደሚቆም አላቅም። ኢትስ ናት ቢብሊካል መጽሐፍ ቅዱሳዊ አይደለም። ወንድ ልጅ አገልጋይ ነው አገልጋይ ከሆነ ፉል ታይም አገልጋይ ከሆነ ቤተክርስቲያን ትክፈለው ቤተክርስቲያን የምትከፍለው ደግሞ ቢሉን የሚከፍል ገንዘብ መክፈል አለባት ቤተክርስቲያን ፉል ታይም አገልጋይ ከሆነ ፉል ታይም አገልጋይ ካልሆነ እና ቤተክርስቲያን መክፈል የማትችለው ከሆነ ሌቲም ገረ ጃብ ስራ ያገኝ ስራ ይስራ ስራ ይስራ ደዌ ዩጋይዝ ሴቶችን እንደምትጠቀሙት እኮ እናንተ ወንዶችን ቢያገኟችሁ ከወንዶቹ ጋር እንደማትሆኑ ምንም ማረጋገጫ የለንም እኮ ሴትን በምትጠቀሙበት መልክ። አይ ሪሜምበር አንድ ሰውዬ አስታውሳለሁ። ሶስት አራት ገርል ፍረንድ ነበረው። አንዷ ቤቱን ታጸዳለች፣ አንዷ ምግብ ትሰራለች፣ አንዷ የቤት ክራይ ትከፍላለች። አይ ሪሜምበር አይ ሃብ ቢን ቢትዊን ዲስ ፒፕል ነበርኩኝ፣ በመሀከላቸው። መቼ ነው የምትነቁት? ኢዝ ማይ ኳስችን። የመጀመሪያ ምክር የሚሆነው ነገር አገልጋይ እንዳታገቡ ግን ያለ አገልጋይ ላይፍ የማይታያችሁ ከሆነ የመጀመሪያ ልታዩ የሚገባችሁ ነገር ቢኖር ክርስቶስ ቤተክርስቲያንን በወደደበት ፍቅር ሊወዳችሁ ይገባል። ትሩሊ አገልጋይ ከሆነ ማለት ነው። አለበዚያ ግን ላይፍ ስታይላቸውን ፈልገው ነው የመጣው ማለት ነው። ሁለተኛ በደንብ ኮንሲደር ልታደረጉት የሚገባው አገልግልባት አለ ከሚለው ቤተክርስቲያን ቀለብ ሊሰፈርለት ይገባል። በትንሹ መኖር አይወዱም። በትንሹ መኖር አይችሉም አይደለም ስለዚህ የሚፈልገውን ላይፍ ስታይል ሜንቴን ለማድረግ አትሊስት የሚፈልገውን አይነት ቤት ኪራይ መክፈል አለበት። ሲምፕል። አለበለዚያ ግን ሞመንት እንደተገናኛችሁ ችጋርም የሚያወራ ከሆነ ሞመንት የሚፈልገው ነገር እላይ ግን የሚያደርገው ነገር ዳውን ሄር ከሆነ ይሰው የላይፍ ስታይል ነው የፈለገው። ኢትስ ኦቢየስ። እስካም እንደምትደረጉ እኮ እያወቃችሁ ነው፣ እስካም የምትደረጉት እናውቀዋለን። ይ በጣም ዋይዝሊ ነገራችሁን አድርጉ ሴቪንጋችሁን ምናችሁን ምናችሁ ፐብሊክ አታውጡ። በቃ ያላችሁን ነገር ያንዳንዶች ሚስት መሆን እኮ ባይ ዘ ዌይ ፕሪቪሌጅ ነው። የቀደሙቱን አገልጋዮች ሚስት መሆን ሆነር ነው። አሁን ያሉቱ ግን አብዛኞቹ ክላውን ናቸው፣ ከጥቂቶች በስተቀር ለጥቂቶቹ ሚስት መሆን ስቲል እግዚአብሔርን ማገልገል ነው። ለነዚህ ይሄ መድረክ ላይ ለሚንጫጩት ለሚጨፍሩት ሚስት መሆን ግን ቶታል እስካምን እንዳገባችሁ ነው። በቃ የምትኖሩት ላይፋቸው ስለዚህ በጣም ማስተዋል ይጠበቅባቸዋል፣ በደንብ ማስተዋል ይጠበቅባቸዋል። ሴቶች እድሜ ሄደ፣ እንዲሁም ኩኝ ሳላገባ ምናምን ብላችሁ ሮጣችሁ የአገሬ ልጅ አገልጋይ ምናምን ከምትሉ አሜሪካን ሀገር የስልሳ ዓመት አሮጊት ስቲል ቦይፍሬንድ የምትይዝበት ሀገር ነው። ስለዚህ ለምንድነው አጠገባችሁ ያለውን ሰው ኮንሲደር የማታደርጉት? ፍርሃት። አገልጋይ ሲሆን እግዚአብሔርን ይፈራል? አይፈራም፣ አይፈራም። እዚያ ያሉ አገልጋዮች እግዚአብሔርን አይፈሩም፣ አብዛኞቹ። ጥቂቶች፣ ጥቂት በጣት የሚቆጠሩ አሉ ከነዚህ ውጪ እግዚአብሔር እናይፈሩ ኦብቪስሊ። ሌላ በጣም ምንናገር የምፈልገው በጣም ምታሳፍሩ የቸርች ግሩፒንጎች በጣም ምታሳፍሩ። አንዲት ሴት ራይት ፓተርን ውስጥ እየሄደች እንዳልሆነ እያወቃችሁ ይግኑር የምታደረጉ እያወቃችሁ እሱን ከማስተካከል እሱን ወደ ራይት መንገድ ከመመለስ እንዲህ አድርጊ ተገዥለት፣ እንዲሁን የምትሉ ሰነፎች ሰነፍ መካሪዎች እግዚአብሔር ልብ ይስጣችሁ። አገር ቤት እያለ አይሰራ ማለት ስለዚህ፣ በቃ እንደ አይሰራ ምን የምትሉ አሳፋሪዎች፣ ቼክዮሳ ነገሩ። አብዛኞቻችሁ በሚስቶቻችሁ ስለምትኖሩ ለምክርም አትመችም፣ ቻሌንጅ ውስ ኤኒወይ፣ ይሄ በሴት መጠቀም በጣም ኖርማላይዝ የሚያደርግ ቸርች ውስጥ ወንድ ልጅ ወንድ ቢሆን ይገርመኛል። ወንድ ልጅ ወንዳ ወንድ ቢሆን ይገርመኛል። እና ለዚህ ነው በጣም ዲቮርስ ሬቶቻችን ሰማይ ጠቀስ የሆኑት። ከዚች ልጅ ታሪክ እስቲ ተምራችሁ ድጋሚ ደሴም ፓተርን ውስጥ አትውደቁ። እኔ ጋ ለምክር እኔ ጋ ለሀሳብ የምትመጡ ሴቶች ካላችሁ አገልጋይ ነው ጥሩ ሰው ነው ካላችሁ እና ጥሩ ላይሆንልሽ ነው፣ ሂዝ ብሮክ እና ጥሩ ላይሆን ነው። ገንዘብ እኮ የለው ጥሩ ነው አማራጭ ውሱ ነው ጥሩ ሆኖ የአንቺ ልብ ማማረን ያለበት እንጂ ወንድ አውንድ ዩ ኖ ስታንዳርድ ያለው ሰው ሊሆን ነው። ገንዘብ የለውማ ድህነት ላይ ነው የሚኖረው። መልኩን አሳምሮ ዩ ኖ ጸባዩን እንትን ብሎ ቀለስለስ ብሎ ቀፋ የሆነ ነው አመኖሩ የሚችለው። ወዲ ኤክስፔክት ወንድ አውንድ እንዲሆን ስትሮንግ እንዲሆን ጠብቀሽ ነበር። ሞኝ አትሆኝ። ኤኒዌይስ እባካችሁ እስ የወንጌላ አማኝነን የምትሉ ስ ቢብሊካል ላይፍ ስታይል ለመኖር የሚሞክር ማለት ብዙ አይጠበቅባቸውም። ቨሪ ሲክግ ስ ለማድረግ ሞክሩ። ወንድ ወንድ ሁን። እንደ ወንድ ኃላፊነትን ተወጣ። እንደ ወንድ ፕሮቫይድ አድርግ። በቃ ለቤተሰቦቹ ፕሮቫይድ የማያደርግ ከሆነ ያዝ ፌልድ እኮ ነው የሚለው መጽሐፍ ቅዱስ። በቃ ፌል አድርጓል እኮ ነው የሚለው። እና በጣም ሽቅርቅርነትን ስንፍናን የተለማመዳችሁ ወንዶች አንድ ነገር ላስታውሳችሁ። እንኳን አይደለም እናንተ መድረክ ላይ የምትጨፍሩት እና ሶስተኛ ሰማይ ላይ ደርሶ የተመለሰው ጳውሎስ እንኳን እንኳን ይሰፋ ነበር። ለምን? ለሰዎች ሸክም ላለመሆን። ሂሰይድ ይዘዋል። እናንተ ከጳውሎስ ትበልጣላችሁ? ከባሁን ውስጥ ተመጣለ። ስራ ስሩ ስራ ስሩ። ዊኬንድ ላይ እና ማታ ላይ ላለ አገልግሎት የሙሉ ጊዜ አገልጋይ ነኝ የምትሉ የሽርፊል ባያድ ሰነፍ እንደሆናችሁ ታስታውቃላችሁ። ከዚ ምንም የምሰሩት ነገር የለም። ማይ ሶሎ ቢየስ ሌዋዊ አይደላችሁም። በዚህ ዘመን ሌዋዊ የለም አደለም። በዚህ ኢኮኖሚ፣ በድሮም ኢኮኖሚ አልተቻለ። ኤኒዌይ ሴቶች፣ ቢዋይዝ መልሳችሁ መላልሳችሁ፣ ለእንደዚህ አይነት ክላውን ራሳችሁን አትስጡ። ወንዶቹማ ወንዶች ናቸው፣ ሀላፊነት ይሰማቸዋል። እያገለገሉም ይሰራሉ። ባይሰሩ አትሊስት ጉልበታቸውን ኢንቨስት የሚያደርጉበት ነገር አለ። አትሞኙ። ጨዋ ነው የጌታ ሰው ነው ምናምን ብላችሁ የለፋችሁበት እድሜ ልካችሁን የሰራችሁበትን ኢነርጂ ወስት አታድርጉ። ንክባት እና መካሪዎቹ አሳፋሪዎች ናቸው። አገልጋዮቹ አሳፋሪዎች ናቸው። አንቺ ግን አይዞሽ እግዚአብሔር መልካም ነው።